የለፋ ነው ብዬ የማስበው ነገር በሙሉ ሌላ ሰው እንደዚህ እየወሰደው እየወሰደው ነው የሚሄደው። መጨረሻ ላይ ቤትሽም ለአንቺ የተዘጋጀ ቤት ነበረ፣ ያው እሱንም ሌላ ሰው ሊወስድ ይችላል። ምነው ወይ አንተ እኮ አስተረሰነት ማለት ነው እንጂነስ እኮ ነው በቃ ጭንቅላቱ ማለት ነው። የሱመያ ቀሚስ ነው፣ የሱመያ ልብሶች አንቺ ልበሻቸው የመረሰ ለሊት ላይ ማለት ሰያ ለምሽ እንዴት እንደማሳየው በጣም እኔ እንጃ፣ ቾክ ያደው እስኪ ነው ግን ለምሽ እንደዚህ ምን ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት ሰላማችሁ ይብዛልኝና እንግዲህ የሀዊ በአዲስ ቪዲዮ መጥቻለሁ። የሀዊ ደስታ የሀዊ ሰፕራይዝ ሰኢድ እንግዲህ ሰፕራይዝ አርጉቷት አልጨረሰም፣ እሷም በደስታ ማበዱን አልጨረሰችም። ይኸው እስካሁን ፍንድቅደቅ በጣም እየሳቀኝ፣ በጣም ደስ እያላት ነው ማለት ነው። ሰፕራይዙ አላልቃላት እና ሰኢድ ይኸው ልብሶቿን ዛሬ ደግሞ ባለፈው ቤት ሰፕራይዝ አርጋት ከአዲስ አበባ ዛሬ ደግሞ ለሱመያ ብሎ የገዛውን ከዚህም በፊት ሱመያ እና ኤርፖርት ጠብቀሃለው እና እና ልጆችን ታያለህ ስትለው ከዛ ያንን ያቀደውን በሙሉ ትቶ ሱመያን አምኗት ልብሶች ገዛስታ እና ልብሶች ገዛስቶ ለልጆች ለሱመያ የሚሆን ገዛስቶ ወደ አዲስ አበባ ሲመጣ ሱመያ ደግሞ እዛ ቃሏን አክብራ ኤርፖርት አልተገኘችም። ይኸው ዛሬ ደግሞ ሰኢድ እንግዲህ ሀዊን አግብቶ ለሀዊ ሰርፕራይዝ እያደረጋት ነው ማለት ነው። ደግሞ ከመቼው ታረግዛለች? ሆዷን የሚነካካት ሰኢድ ዲየ በአየር ነው እንደ ወይስ መጀመሪያ አብረው ነው ያሉት? ጋይስ እንግዲህ አኪዝ ኒካ አስረው አብረው ኖረዋል ይመስላል። በፊቱ ነው ራሱ ማለት ነው። እንደዛ ነው። ለማንኛውም ሰኢድ ሰርፕራይዙን አልጨረሰም። ሰርፕራይዝ እያደረጋት እሷ በጣም ደስ እያለ ነው ከአሁኑ እንደዚህ በጣም እንደዚህ በቃ በጣም እኮ ራሷን አታውቀውም። እውነት ለመናገር ማለት ነው እንግዲህ ሀታ የሕጻናት ልብሶች ለሱማያ ብሎ ያመጣው ቤቱ ሁላ ቤት ቤት አብረው ከዚህም በፊት የመኒ ላይ የለፉትን ንብረት የሱማያን ቤት አዳማ ላይ ያለውን እንደዚሁ እየመጣ ሌላ ሰው ሊወስድብሽ ነው አንቺ መተሽ ካልወሰድሽ እያለ ነው ሰይድ አኪል። ሰይድ ያረገዋል፣ ይሰጣታል ውደት ለእሱ በአንዴው በአንዴው በአንዴው ምንነቱን ሳያውቅ ሰው እኮ ረጋ ብሎ ካገባም ወልዶ ከዛ በኋላ ይገዛል። ኦኬ ሰርፕራይዝ ቢያደርገሽ በአንዴው እኮ ነው ሰይድ፣ በአንዴው መጣች፣ በአንዴው ቤተሰብ። ለነገሩ ሱመያን ሊያናድድ ይሆናል። ወይ ደሞ በእለት ማለ ይ ሁሉ አሁን ሰይድ እልህ ይዞት ነው እንደዚህ የሚያደርገው ማለት ነው፣ ሱመያን ለመናድድ እንጂ አኪድ ሰኢድ እንደዚህም ያኔ ይሸወዳል ሱማያ እላለች፣ ሰኢድ የሚሸወድ ሰው አይደለም። እና በቃ እሱ አሁን ንዴት ነው በሱማያን፣ እንዴ በሱማያ እልህ። ሱማያም ለምን ተጫወተችበት? ወይ ተመልሳ ተመለሰች። ከባድ ነው። እሺ ባትመለስ ራሱ ንብረቷን ወስዳ ካልፈለገችው ራሱ እኮ ኒካውን አውሩዳ፣ እሱም ልጆቹን እያየ ልጆቹን እኮ አብሮ ማሳደግ ይችሉ ነበር። ግን ሶማያም እንግዲህ ሞኝ ናት መናገር፣ ሶማያ አዋቂ ናት፣ ንግስት ናት፣ ጀግና ናት ትላላችሁ እንጂ በዚህ በኩል ግን በጣም ተሳስታለች ማለት ነው። አንደኛ ስንት ዓመት የለፋችውን ቤት ሌላ ሰው ለምን ይወስድባታል? ሄዳ ወስዳ፣ ወይ ከፈለገች ውስጡ ኖራ፣ ከፈለገች ሸጣ እንደፈለገች ማድረግ ትችል ነበር። አንደኛ የልጆች እናት ናት። ስለዚህ እንደዚህ አይነት ነገር ግን አይጠበቅባትም። እንግዲህ ሀሳቧ መነቅዷና ሀሳቧ አይታወቅም። የሱማያ ሰኢድ ደግሞ በቃ ህይወት ጀምሯል ከሀዊ ጋር። ሀዊም በደስታ እየፈነዳች ነው። በጣም ደስተኛ ሆኗለች። እንግዲህ መጨረሻውን ያሳምርላቸው። በተለይ ሰኢድ እንግዲህ የአማረ ህይወት ይሆንለት። ሆነን ለመናገር ተጎድቷል አናቃለን። ግን ደግሞ ያሁን ሴቶች አይታመኑም። አላህ ብቻ ይጠብቀው። እንግዲህ ያማረ ትዳር ይሆንለት። እቺ ልጅም እንደዚህ በአፍ አንተ እንደምትቸኩለው እንዳይሆን ብቻ። እንግዲህ ሁሉ ነገር ኢንሻአላህ ለሰይድ ምትሆን ትሆንለት። እንግዲህ ዱዓ አርጉላቸው። ምንም የምናደርግ ነገር የለም። እና ሱማያ ንብረቷን ግን ሄዳ ብትወስድ፣ ስንት አመት የለፋችበትን ንብረቷን ለምን ዝም ትላለች? ለምን ሄዳ ብትወስድም እንደዛ ነው። ሌላ ሴት መጣው አሁን መውሰዱ አይቀርም። ሳይድ እንዳለው ማለት ነው። ስለዚህ ንብረቷን ሄዷ በራሷ ስም ርግታ ማዞር ነው።